የተከበራችሁ የአይ ስፖርት ሪቪው ተከታታዮች፣ ለምን ቆያችሁ ለዕለተ እሁድ 17/09/2017 የስፖርት ዜና ይዘን ቀርበናል እንድትከታተሉ በአክብሮት እንጋብዛለን። በጣሊያን ሰሪያ የናፖሊ ቻምፒዮን መሆኑን አረጋግጠው የሊጉ ጨዋታ ጨርሰዋል። ናፖሊ በታሪኩ ለሶስተኛ ጊዜ ነው የሰሪያው ቻምፒዮን መሆን የቻለው። የጣሊያን ሰሪያ ዛሬም የሚቀጥል ሲሆን የሲዝኑ ፍፃሜም ይሆናል። በዛሬው ጨዋታ ጁቬንቱስ ከቬንዚያን ለቻምፒዮንስ ሊግ ኳሊፊኬሽን የሚፋለም ይሆናል። ሌላው የቻምፒየንስ ሊግ ተፈላሚ ሮማ ሲሆን ከቶሪኖ ጋር የሚኖረው ውጤት ይጠበቃል። ከጁቬንቱስ ጋር ያላቸው የነጥብ ልዩነት አንድ ነጥብ ብቻ ነው። ሰንደርላንድ ሼፊልድ ዩናይትድን ሁለት ለአንድ በማሸነፍ የቻምፒየንሺፕ ዋንጫ በማንሳት ወደ ፕሪምየር ሊግ አድጓል። የኒውካስትል የምንጊዜን ተቀናቃኝ ሰንደርላንድ ከስምንት ዓመታት በኋላ ከቻምፒየንሺፕ ወደ ትልቁ ሊግ ማደጉን አረጋግጧል። የአርሴናል የሴቶች ቡድን ባርሴሎና አንድ ብለባዶ በማሸነፍ የሲዝኑ የአውሮፓ ቻምፒየንስ ሊግ ዋንጫ አሸንፈዋል። አርሴናል በወንዶች ባይሳካለትም በሴቶች የአውሮፓ ቻምፒየንስ ሊግ ቻምፒዮን ሆኗል። የእንግሊዝ ፕሪምየር ሊግ ዛሬ አስራ ሁለት ሰዓት የሲዝኑ ፍጻሜ ያገኛል። ሁሉም ቡድኖች በተመሳሳይ ሰዓት የሚጫወቱ ሲሆን የሊጉ ሶስተኛ፣ አራተኛ፣ አምስተኛ ደረጃ ይዘው የሚያጠናቁና እና የቻምፒየንስ ሊግ ኃላፊዎች ያልተለየበት በመሆኑ በጉጉት እንዲጠበቅ አድርጎታል። ማንቸስተር ሲቲ ከፉልሃም፣ ኒውካስትል ከኤቨርተን፣ ቼልሲ ከኖቲንግሃም ፎረስት፣ አስቶን ቪላ ከማንቸስተር ዩናይትድ ጋር የሚደረጉ ጨዋታዎች በጣም ተጠባቂ ናቸው። ቼልሲ፣ ማንቸስተር ሲቲ እና ኒውካስትል አንዳቸውም ሽንፈት የሚያስተናግዱ ከሆነ ከቻምፒየንስ ሊግ የሚሰናበት ይሆናል። አርሴናል ቀደም ብሎ የቻምፒየንስ ሊግ ተሳትፎን አረጋግጧል። በተመሳሳይ የስፔን ላሊጋም ፍጻሜውን ያገኛል። ትላንት ምሽት አብዛኛው ጨዋታዎች የተካሄዱ ሲሆን። ቀሪ ሶስት ጨዋታዎች ዛሬ ተከናውነው ፍጻሜውን ያገኛል። ሪያል ማድሪድ አለቃው ካርሊቶ አንቸሎቲ እና ብላቴናው ሉካ ሞድሪች በክብር ሸኝተዋል። ለክለቡ ከፍተኛ አስተዋጽኦ ያደረጉ ካርሎ አንቸሎቲ እና ሉካ ሞድሪች በደጋፊያቸው ፊት አሰናብተዋል። ሉካ ሞድሪች በማድሪድ ቆይታ በዋንጫ አሸናፊነትና የባሎንዶር ሽልማት አሸናፊነት የታጀው ስኬታማ ዓመታትን አሳልፈዋል። የዕለቱ የስፖርት ዜና ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን።